ሰላም ሰላም ሰላም ሰላም ውድና የተከበራችሁ የእኔ የተወዳጅ ፋሚሊዎች እንደምን ቆያችሁ? እኔ በጣም ዳነኝ እግዚአብሔር ይመስገን፣ እናንተም በያላችሁበት ሰላማችሁ ስትይበልልኝ። እንግዲህ ከብዙ ቀን ቆይታ በኋላ ጠፍተን በጣም ብዙ ነገሮችን አሳልፈን የመጣ ነው ዛሬ። እንግዲህ ፋሚሊዎቼ አንዳንዶቻችሁ እንደምትረዱኝ ተስፋ አረጋለሁ፣ ሌሎቻችሁም የማታውቁት ነገር ያለ ደግሞ ዛሬ አስረዳችኋለሁ ማለት ነው። እንግዲህ ባለፈው ሄርሚላን ከዚህ በፊት ከሄርሚላ የነበረው ሰው መጥቶ ያንን ፋይል እንዲሰጠው እና በዛ ፋይል ሩት ማን ነው ሄርሚላንም አብርሃምንም ማስደንገጥ ወይም በቃ መበቀል አይነት ነገር ሙድ እያራመደ ነበር። እና እኔ ደግሞ ያንን ነገር አልፈለኩትም። እስካሁንም እዚህ በቪዲዮ ሳልመጣ ጠፍቼ የቀረውትም ከዛ አንጻር ነው። በቃ እኔ ከሱ ጋርም ያለውን ግብግብ ማብረድ ማቀዝቀዝ ስለፈለኩኝ እዚህም ቪዲዮ ለቄ ሌላ ነገር መፍጠር ስላልፈለኩኝ ዝም ብዬ ሶስት ቀን ያሳለፍኩት ለዛ ነው። ለአንድ ጨቅላ ሰባለው ቶ ሩታን እንትዋትና ማለት ነው። ምክንያቱም ሩታም ሊታሰብላት የሚገባት አንድ ንስት ስለሆነች እንደዛ ብዬ ነው ማስበው በቃ ማሰብ፣ ጭንቅላታችን የሚሰራ ከሆነ ሄርሜላና በአብርሃም ምክንያት የዛ ልጅ የህፃን ልጅ ህይወት ማበላሸት የለብንም። የሩታንም አደጋ ውስጥ መጣ ያለብንም ብዬ ስለ ማስብ ነው ያን ነገር ለሱም ያን ፋይል ከመስጠት የተቆጠብኩት ማለት ነውና፣ እስካሁንም ድረስ ባይዚ እኔ ትንሽ አመኝም ነበር። ወነወር ነገር መጨቃጨቅ እኔ ታምሜ ተኝቼ ራሱ መጨቃጨቅ፣ መምጣት፣ መጠየቅ፣ ያ ነገር ማድረግ ምናምን ፈልጎ ነበር። በጣም ብዙ ነገሮች ማድረግ ፈልጎ እኔ ስልኬን አጥፍቼ አድራሻዬን ቀይሬ ምናምን ነው ነገሮችን በውስጥ ለውስጥ ለማለፍ የፈለኩትና ዛሬም ድረስ አሁንም ድረስ ያን ፋይል እጅ ውስጥ እንዲገባ በጣም ይፈልጋል። ሄርሜላ ደግሞ እንደውዛውም አብርሃም የማይሰሩ ስህተቶችን ትልቅ የሆኑ ሚስቴኮችን እየሰሩ ከሀገር ለመውጣት ማሰብ አብረው ሌላ ነገሮችን ማድረግ በጣም ብዙ ነገሮችን ወደ ማድረግ እየገቡ ነው ያሉት እና ብሩክና ብሩክ እዩ ምናምን የሚባሉት ልጆች ደግሞ እነሱ ወደሆነ አቅጣጫ እንዲሄዱ አብርሃም ብቻው ምንም ነገር ወስኖ ማስተካከል እንዳይችል እና ህይወቱን መስመር ማስያዝ እንዳይችል እያደረጉ ያሉበት የሆነ ለየት ያለ መስመርም አለ። እኔ እንደኔ አያስፈልጉም ብዬ የማስባቸው ሰዎች ናቸው እነሱ፣ ሁለት ወይም ሶስት ተብሎ በጣት የሚቆጠሩ ሰዎች ማለት ነው። እነ አዩ፣ እነ ብሩክ፣ ኤሎ ምናምን ማነው አቤል ምናምን ማለት ነውና አብርሃምን ላልተገባ መስመር እየወሰዱት ነው፣ ነገሮችን እንዲያበላሽ እያደረጉት ነው ምናምን በሌላ ነገር ውስጥ የከተቱት ነው ብዬ እንዳስብ እያረገኝ ማለት ነው። ምክንያቱም ሄሪሜላንም ጥፋተኛ አድርጌ እንዳልወስድ እያረገኝ አብርሃም በራሱ ነገሮችን ወስኖ አቋሙን እንትን ብሎ ወደ ትዳሩ እንዳይመለስ እያረጉት ያሉት እነሱ ናቸው። እርግጥ አብርሃም የራሱም የሆነ ሳይድ ወይም የራሱ የሆነ ጥፋትም አለበት። ምክንያቱም የራሱን ትዳር ራሱ እንጂ ሰው አይደለም ይመራለት። ነገ የሆነ ነገር ቢሆን ነገ ቢወድቅ ይሄ ልጅ እነዚህ ዜዎች ያነሱታሉ የሚለውን ነገር ግምት ውስጥ ማስገባት አለበት። ሁለተኛ እኔ ፋይሉን ያልሰጠሁት በሁለተኛ ደረጃ ሄርሜላም ስለምታሳዘነኝ ነው። የእውነት አፍቃሪ ሆና የእውነት አብርሃምን ወዳውም ሊሆን ይችላል አይታወቅም። ፍቅር አማክሮ ወይም ጠይቆ አይመጣም። እና ስለምታሳዘነኝ ነው ባንድ በኩልም ሄርሜላ። ምክንያቱም የትኛውም ሰው እኔ አብርሃምን አፈቅረዋለሁ ወይም አብርሃምን ወደዋለሁ ብላ አይደለም የመጣችሁ እዚህ በሌላ መልኩ ወይ በጀስት ፍሬንድ ወይም በቤስት ጓደኛ ሞራ መታ እንደዚህ አይነት ሁኔታ ውስጥ ልትወቅት ትችላለች። አይታወቅም ከዚህም ሳይራ እቺ ለሷ ማዘኝ ያላታለሁ። ሙሉ በሙሉ ጥፋት አለበት ብዬ የማስበው አብርሃምና አብርሃም ብቻ ነው እና እነዛ አጠገቡ ያሉት መስመር እያሳሱ ነው ብዬ ሌላ ነገር ውስጥም እየከተቱ ነው ያሉት ብዬ የማስበው ጓደኞቹ አጠገቡ ያሉት፣ እንደዚህ ሄደች፣ እንደዚህ ወጣች፣ እንደዚህ ወረደች እያሉ ሄርሜላንም የሚገፋፋት አብርሃም መስመሩ እንዲስት የሚያደርጉት እነሱ ናቸው። እነዚህ ሁለት ልጆች ማን ትንሽ የጨቅላ ሕፃንና ሩታ አታሳዝናችሁም? ወይም እየተፈጠሩ ያሉት ነገሮች በሙሉ እንደዚህ አይነት እኔ ለመበቀል ለመበቀል እኮ አሁን ለዚህ ልጅ ይሄን ፋይል መስጠት በቂ ነው። በእውነት እውነቱን የምናገረው ይሄን ፋይል ለዚህ ልጅ መስጠት በቂ ነው። በቃ ተቆራርጠው አብርሃምና ሄርሜላ አብረው የሚቀጥሉ ሆነ አብረው ይቀጥላሉ። ሩታም የራሷን ህይወት የምትቀጥል ከሆነ ትቀጥላለች። ልጁም ያላባት ወይም ያለናት ያድጋል ማለት ነው። ይሄ የሚፈለግ ከሆነ እስካሁንም ይሄ ግርግር የማይቋረጠው ወይም የማይቆመው አብርሃም ሰላሙን የማይመልሰው ይሄ ተፈልጎ ከሆነ በዚህ መልኩ ቀላል ነው። እዚህ ጋ ባለው መንገድ እንደዚህ መንገድ ማርዘን በጣም አያስፈልግም። በቃ እኔ እሱን ፈርቼና ለጻ ልጅ ስለምናስብ ነው ብዬ እኮ ራሴ እየተናገርኩ ያለሁት። መለየቱ ቀላል ሆኖ አይደለም፣ ከባድ ሆኖ አይደለም። በቃ እንደነ ብሩክ እንደነ እዩ እንደሌሎቹ ሀሳብ በጣም መንገድ ከማርዘብ ይሄ አጭሩ መንገድ ነው። እኔ ለዚህ ልጅ ይሄን ፋይል ብሰጠው ሄርሜላ የሩ ፍቅረኛ እንደመሆኑ መጠን እሱም የተወሰኑ ነገሮች ስላሉት ነው። እነዚህ ነገሮች እንቅላት ውስጥ እየተመላለሱና በጣም ብዙ እያስጨነቁት ያሉት ነገሮች ስላሉ እኔ ግን ለምን ለምን ብዬ ስለማስብ የጻለች ልጅ ህይወት ይበላሻል። አብርሃም ደህና ህይወት ኑሮት አይደለም እውነት እንደመናገር እውነት ለመናገር አብርሃም ደህና ህይወት ወይም የተስተካከለ የትዳር ላይፍ ኑሮት አይደለም። እንደዚህ እምላችሁ ግን ያ ጨቅላና ሄርሜላ ስለሚያሳዝነኝ እሩታም ጭምር ማለት ነው። ሙሉ በሙሉ ጥፋት የወሰደው አብርሃም ሊሆን ይችላል። እዚህ ጋር በቃ ዋስትና፣ ምንም ነገር ውስጥ የትኛውንም ነገር ማስተካከልም ማበላሸት የሚችለው አብርሃም ስለሆነ ምክንያቱም ዋናው ትዳሩንም ማስተካከል ሄርሜላንም ከዚህ ጋር መመለስ የሚችለው አብርሃምና አብርሃም ብቻ ነው። እሱ ጎንዮሹን እየሰማና ና አብሮ ያሉትን ጓደኞቹን እየሰማ በሚሰራው ስህተት ለምንድ ነው ይሄ ልጅ የሚጠየቀው? ለምንድ ነው ሩታ የምትጠየቀው? ለምንድነው ነው ሄርሜላ የምትጠየቀው? ሄርሜላን ካጠገቡ ማረቅ ይችላል። አብርሃም ይችላል። ይለኛል ሩታ፣ ማነው? ሄርሜላ ካጠገቡ ማረቅላት ሲል ትችላለች። ሴት ልጅ ትሆን ትችላለች እኛም እኮ ደህና አይተነዋል አይደል? እንዴ ሄርሜላ ከጠገቡ መራቅ ማስቻል ከሆነ መራቅ መቻል አለበት የሰውዬው። እሷ ሰበብ አስባብ እየፈጠረች የሆነ ነገር እያዘጋጀች የሆነ ነገር በጠራችሁ ቁጥር እንደበግ የሚነዳ ከሆነ እነ ብሩክ፣ እነ እንትና፣ እነ እንትና ሚሉትን እየሰማ እንደ በግ የሚነዳ ከሆነ አሁን አሁንም ይህ ችግር መባበሱና ክፍተት መፈጠሩ አይቀርም። በቃ ክፍተት መፈጠሩ አይቀርም። እኔ እውነት ደጋግሜ የምነግራችሁ ይሄን ፋይል እኔ ጋ ያለው ፋይላውን ጥቅም ስለሌለው ነው እኔ ጋ ያስቀመጥኩት። እኔ እነዚህን ነገሮች እኔ አንስቼ ዛሬ ይሄው ዳ ፋይሉ ብዬ ለእናንተ ባሳያችሁ የተስተካከለ ትዳር የሌለው ሊፈርስ ከዚህ የባሰም ችግር ውስጥ ሊገባ አይደለም። እንደ አብርሃም አይነት ትዳር ያለው ሰው ታማኝ ናት ሚስቴ፣ ታማኝ ነው ባሌ፣ ከኔ ውጪትም ከኔ ውጪትም ማቴርም አይሄድም ተባብለው ተቻችለው ተመካክረው ተዋደው ተፋቅረው የሚኖሩ ባለትዳሮች ራሱ እኔ በያስኩት ወረቀት ፍርድ ቤት ሊቀርቡ ይችላሉ ለፍች ንሮቱን ምናገር አይደለም እንደ አብርሃም አይነት ዘዛላ ባል ኖሯት ማለት ነው ቀላሉ መንገድ ይሄ ነው ግን ለምን ትዳር ነው ህይወት ነው ልጅ አለ መሀላቸው? ለምንድነው ራሱ ህይወቱን የማያስተካክለው እንደ ለሄርሜላ ምክር ቢጤ እዚህ ጋር ምክንያቱም የትኛውም ሰው ከተጠያቂነት መውጣት አይችልም። እዚህጋ እዚህ ጋር ምክንያቱም ትዳር መሀል ነው የገባችው? ምንድነው የምትባለው እሷ ውሽማ ምን ምን፣ በቃ በጣም ብዙ ጸያፍ ቃላቶች አሉ አይደል? እንዴ ለነዚህ አይነት ነገሮችን ለመግለጽ ምን ጠቀምባቸው እዚህ ጋር ደግሞ የእሷ ፍቅረኛ ቀን ከሌት እንቧ ከረዩ ያለ ነገሮችን ለማስተካከል የራሱን ህይወት ለማስተካከል ብሎ ሌላ ሪስክ ውስጥ ወይም ሌላ ነገር ውስጥ እየገባ ያለበት ሁኔታ ነው ያለው። እዚህ ጋር የእሷ ፍቅረኛ ራሱ ቢሆን ማለት ነውና እዚህ ጋር እያበላሹ ያሉት ሁለት ሶስት ሰው እየጎዱ ያሉት ጻን ልጅ እየጎዱ ነው። እና ነገስ ምን ይባላል? አሁን ኤሊ ሲያድግ ድሮ እኮ አባቴ እንደዚህ እንደዚህ ተብሎ ቢነገረው ምን ደስ የማይል ነገር ነው። እና እኔ እዚህ ጋር በጣም ትልቅ ጥፋተኛ አድርጌ ማስበው አብርሃም እና አብርሃም ብቻ ነው። እኔ ይህን ፋይል እኔ ጋ ያስቀመጥኩት እኔን ስላልጠቀመኝ ነው። እኔ እኔ ፍቅረኛ በጣም ብዙ መስዋዕትነት አስከፍላኛለች። አብርሃም እውቅና ይኖሮ፣ አብርሃም ገንዘብ ይኖሮ፣ አብርሃም ኤቭሪቲንግ ሌላም ሌላም ነገር ይኖረው ይችላል አይታወቅም። ግን ፍቅር በዚህ ነገር የሚለካ ከሆነ አሁንም አይደለም ሁለትና ሶስት ሴት ሌላም ሌላም ሴቶች ሊጨምሩ ይችላሉ ማለት ነው። እኔ ደግሞ በእንደዛ አይነት መታመን ሴት አልነበረችኝም ብዬ ስለማስብ ሶስትና አራት አመት የለፋሁበትን ፍቅር መመለስ ፈልጋሉ ብዬ ስላሰብኩኝ ነገሮችን ካስተካከልኩ ብዬ ነበር ያንን ፋይል እኔ ጋር ያስቀመጥኩት ወይም እኔ እጅ ያስገባሁት። ያንን ፋይል ባሳያት እቺ ልጅ ኢትስ ኦኬ አብርሃም እንደዚህ አይነት ሰው ነበር እንዲሳፈቅ እንደዚህ አይነት ሰው ነበር እንዲስከተል የነበረው ብላ እንድትመለስ አረኩኝ። የኔ ባትሆንም ግሉራቷ እንድትመለስ አድርጌያለሁ እኔ እኔ በበኩሌ ማለት ነው አብ ሄርሜላም ያንን ነገር ማሰብ አለባት። ነገ እቺ ይሄ እጅ ባለ ትዳር ነው። ትዳሩ ሚስቱን ጥሎ ነው ከእሷ ጋር እንደዚህ ይሆን ያለው። ነገ ከእሷ የተሻለ ሴት ከመጣ እሷ ጋር እሷ ትቶ ሌላ ቦታ ማይሄድበት ምንም ምክንያት እንደሌለ መገንዘብ አለባት። በቃ እኔ እንደኔ አሁንም አስረግጬ የምነግራችሁ ይህን ብቻ ነው። ምክንያቱም እኔ ምን ያው ጥር ያለው በጣም ብዙ ነገሮችን ለማስተካከል እና ለማየትም ወስኛለሁ እና እንደኔም ደግሞ የሄርሜላ ፍቅረኛ ተጎጂ ነው ልክ እንደኔ አይነት ሁኔታ ውስጥ ነው ያለውና እንደኔ አይነት ሁኔታ ውስጥ የገባው ጭራሽ እሱ ደግሞ በጣም የሚብሰው እያወቀች እያለ ምናምን ነው እንደዚህ አይነት ነገሮች የተፈጠሩት እያወቀች በቃ እሱ እያለ አጠገቡ ነገሮችን በጣም ብዙ ነገሮች አሉ አብረው ያሳልፏል እሱ የሚያሳየን ፎቶዎች ቪዲዮዎች አሉ በጣም ብዙ ግን እሱ ከሷም ፈልገ እውቅና ከእውቅና በኋላ ምን መጣ ገንዘብ እዛው አብረው ሌላ ሌላ ነገሮች ውስጥ መግባት ጀመሩ ማለት ነው። ስለዚህ በጣም ብዙ ስሜቶችን የሚጎዱ ቪዲዮዎች አይቷል። በጣም ብዙ የሚያሳምሙ ነገሮችን አይቷል። ይሄ ልጅ ምንም ተነስቶ ከመሬት ቢያደርግ ግን አልፈርድበትም። እኔ ትንሽ ስላስተዋልኩኝ ህፃን ልጅ አለ ሩታ ልጅ ብዬ ሩታንም ስለማስብላት ነው ስለምወዳት ነው። በቃ አሁንም ሄርሜላ ታሳዝነኛለች። ይሄ ይሄ ነገር የተፈጠረው ከዚህ አንጻር ነው ብዬ እንትን ያልኩትም ለዚህ ነው በቃ። እንግዲህ ፋሚሊዎቼ ምንም የምለው ነገር የለም። እኔ ይሄን ፋይልም ዛሬ ነገ አምጣ አስጨንቆ እዚህ ላይ ይዞኛል። ምክንያቱም ይሄ ፋይል ወጣ ማለት አብርሃም እና ሄርሜላ አብረው ሊቀጥሉ ይችላሉ። ግን እርግጠኛ ጊዜ የምነግራችሁ አብርሃም እና ሩታ ማ ያሉ ነገር ቀጥታ ቀይ መስመር ላይ በቃ ይቆረጣል፣ አለቀ ይሄድ ይችላል። አባት ማድረጉ የቀጠለ እንደሆነ በግልጽ ያስታውቃል ማለት ነው። አብርሃም ይለይለታል። ግን ይህ በዚህ ጉዳይ ሄርሜላ አትጠቀምበ። በቃ ኤርሜላን ነገ ቁጭ አርጎት እንደማይሄድ ምንም እርግጠኛ ምንም አይደለችም። እኔ ለሄርሜላም ጭምር በማሰብ ነው ይህ ፋይል እንዳይወጣ። ኤርሜላ ነገሮችን ማስተካከል የምትጂበት መንገድ አለ። ስለዚህ እኔ ራሳችሁን ሁላችሁም ገምግቡ፣ በተለይ በተለይ አጠገባችሁ ያሉት ጓደኞቻችሁን ጓደኞቻችሁ ማየት። አብርሃምም ትራርን ህይወትን ለመምራት የራስን ጭንቅላት መጠቀም፣ የሰው ጭንቅላት ምንም ማያደርግልህ ጭንቅላት ተጠቀም፣ ከፈጣሪ ጋር ተናበብ። እኔ ከዚህ ውጪ ምን ባለም እንግዲህ፣ ፋሚሊዎቼ የጠፈውበትም ይሄ ምክንያት ነው። በቃ ይሄን ፋይል ለልጁ ላለ መስጠት ትንሽም አሞኝ ነበር ምናምን። በጣም ብዙ ነገሮችን ስናሳልፍ ነበር እና ይሄን ሶስት አራት ቀን በጣም ከባድ ቀኖች ነበሩ። ከዚህ በኋላ ግን እንገናኛለን። እናንተም ሀሳብ አስተያየታችሁን ኮመንት ላይ ማስቀመጣችሁን እንዳትረሱ። በቀጣይ ቪዲዮ እንገናኛለን። እስካሁን ስለነበረን ቆይታ ከልብ አመሰግናለሁ። ሰላም ቆዩልኝ።